ዛሬ የምር ሆድ ብሶኛል፣ በጣም ሆድ ብሶኛል። ቅድም ለመናገር ብዙ ለማውራት ቦታ አልተመቸኝም ነበር ያለሁበት ቦታ፣ ለዛ ነው ባጭር የጨረስኩት። ጭራሽ ጭራሽ እጇን ሰነዘረች ሀይሚ ላይ። ጭራሽ እጅሽን አነሳሽ ሀይሚ ላይ ስሜ አንችኮ የእውነት እንደ እድሜሽ እንደ ታላቅነትሽ እንደ ትልቅነትሽ ብታስቢኮ ማለት ነው ባልሽን ትተሽ የትም አትሄጅም ነበር። ሀይሚ እስካሁን ድረስ ብሩኬን የትም አልቶችም በጸብም ሆነ በጭቅጭቅ ይገናኛሉ። አንች ግን ሳምንት ሙሉ ታሞ እንኳን ዞር ብለሽ አላየሽውም ነበር። እንደ ትልቅ ሰው ብታስቢ እንዳንድ የወደፊት ትዳር ይዛለሁ፣ ወደፊት ጥሩ ህይወት መሰርታለሁ፣ ይሄ ማለት የእኔ ህይወት ነው። ስለዚህ ይሄ ህይወት ሊፈርስ አይገባም። ስለዚህ ካጠገቡ ሆነሽ ነገሮችን ለመፍታት ትሞክሪ ነበር። አንቺ ግን ትንሽዬ ክፍተት አገኘሁ ብለሽ ዳኒን ትተሽ ብሩኬን እየተከተልሽ ነበር። እሱ ቼክም አላደረገሽም እንጂ እሱ እዛ ብትወርቂ ብትጠበሽ አሸችውም እንጂ የሚያስከትልሽም በነገራችን ላይ ማለት ነው። ለመናገር ሼም ይዞት ነው ብሩኬ። ለመናገር አንችን ፈርቶ ነው፣ ታይ አትከተይኝ ወይም ደግሞ የሆነ ነገር ለማለት ሼም ይዞት ነው። ስለሚያከብርሽ ነው። ለሴት ልጅ ክብር ስላለው ነው። አንችን ማስቀየም ስላልፈለገ ነው እንጂ አይፈልግሽም። ስለዚህ አትላጣጣፊ በምን ስለሆንሽ፣ ነው አውቀሽ ኃይሚን ለማናደድ መተሽ ብሩኬን አቅፈሽ ጉንጩን ምስሚው ማለት ነው። አይተነዋል። እሱ ይጸየፍሻል። ስለዚህ ዞር በይላት፣ ዞር በይላት በቃ ከልጅቷ ላይ ሃይሚኮ ኃይሚኮ ያንቺ የትንሽሽ ልጅሽ ትሆናለች ስትል የትንሽሽ ትንሽ እኮ ናት እሷ ላይ እኩያሽ አይደለችም ሲጀመር እጅሽን ምሰነዝሪባት ማለት ነው። ሃይማኖት ታግሸሽ ነበር። ሲጀመር ብሩኬ ስላለ ነው እጅሽን ያነሳሹ። ብሩኬ ባይኖር አንቺና ሀይሜ ብቻችሁን ብትሆኑ እርግጠኛ ነኝ አሰነዝሪም ነበር። ተማተ በብሩኬ ላይ ተንጠራርተሽ ነው የተማታሹ። እውነቴን ነው። በጣም ነው የተቃጠልኩት። እንዲሁ ለቃሉ ይቅርታ አድርጉልኝ ቤተሰቦች። እኔ ብሩኬ መናገር ፈልጌ አይደለም፣ ግን በብሩኬ ላይ ተንጠራርታ ሰት መታት። ብሩኬ ሶሲ መቆጣት ነበረብ። ብትቆጣት ምን ችግር አለሁ? አትምቻት ብትላት ጥሩ ነበር። ምክንያቱም እጇን አንተ ፌት ያነሳችሁ አንተንም ስላላከበረች ነው። አንተን የምታከብር ቢሆን እንደዛ አታረግም ነበር። ተከበሪሽ ሴትዮ። ደግሞ ጭራሽ ተጣምመሽ ሼር ታደርጊያለሽ እንዴ! አንተ ደግሞ አለቅላቂ ዳኒ ተብዬ ማለት ነው። ሴት የሆን ያዝልን ወደዛ ሰብስበህ ያዝቀህ ንብረትህን ወደዛ ከልጆቹ ህይወት አስወጣት። እየመጣች ዚህ አትላላጥብን። አንተም አፈህን ሰብስብ። ከዚህ በኋላ ሀይሚ ዞር ብላም አታይህም። ሀይሚ ምክንያቷን ተናግራለች። ሀይ ምክንያቷን ትላንትና ከትላንት ወዲያ እሱ ጋር የነበረችበት ምክንያት ተናግራለች። እሱ ጋር የመሄድ ምክንያት አንተ ናት ብላለች። ስለዚህ ከዚህ በኋላ ዳኒን አታገኘውም ብዬ አስባለሁ። እውነቴን ነው። በጣም በጣም ነው ሆዴ ባሴን፣ ዛሬ በጣም የተቃጠልኩት እንዴ። ምን አለ ደስታችንን ብናጣጥም እንዴ? ከስንት ጊዜ በኋላ ስንት መከራ ታይቶ ነው ሀይሜ ሁለምት ሺህ የገባችሁ በጣም ብዙ መከራ ታይቶ ቻናሏ ቶሎ ቶሎ አይሄድም። አሁንማ ሪፖርት ሁሉ እያደረጉባት እንደሆነ ነው እንግዲህ የሰማሁት ማለት ነው። ሪፖርት አድርገውባታል እያሉ ነበር፣ ግን ይኸው አይናችሁ እያየ አይናችሁ ፍጥጥ ብሎ ሁለት መቶ ሺ ገባች እሷ። የእውነት በጣም ያሳዝናል። ከቀን ቀን እየተደረገ ያለው ነገር በጣም ይደብራል። የሆነ መደማመጥ መከባበር የሚባል ነገር በመካከላቸው እየተፈጠረ አይደለም። እውነቴ ነው። በሀይሚና በብሩኬ መካከል መደማመጥም መከባበርም አሁን ላይ የለም። እውነቴ ነው። ምናገባሽ፣ ምናገባ፣ ምን አገባ ይሄ እንዲህ መብቴ ነው፣ ይሄ እንደዛ መብቴ ነው። እውነትን ይሄን ከናንተ መቼም ጠብቄ አላቅም ነበር። እውነቴን ነው ምላችሁ። በጣም ያስከፋል። በጣም ኦዲንስን እያስከፋችሁ ነው። በጣም እንግዲህ ዛሬ የጠራቻት ልታወያያቸው ነው ልታስረዳት ነው ዛሬ የጠራቻት የሄደችበት ምክንያት ግን ምንም ልታዳምጣት ፍቃደኛ አይደለችም። ጭራሽ እጇን አንስታ ልትመታት ተነሳች። የምር በጣም ነው ያዘንኩት። ሲጀመር ከዳኒ ጋር እንዳልተጣላችሁ የታወቀ ነው የታወቀ ነው። ሴራ ሰር ሸርባችሁ እንደሆነ ሀይሚና ብሩኬ ለማለያየት ሁለታችሁ ተነጋግራችሁ ነው እንጂ ተጣላችሁም አይደለም። ስለዚህ ክብርሽን ጠብቂ ሴትዮ። እየተሰደብኩ እየተሰደብኩ እየተሰደብኩ አትበይ። ስራሽ ነው የሚያሰድብሽ ስራሽ ነው የሚያዘልፍሽ እዛ ሁለተኛ ነገር ደግሞ በማንም መንቃራ ሴት ሀይሚ እንድትገፈተር በየጊዜው እየመጣች ባለፈውን ገፈተረቻት ዛሬ መታቻት? ይሄ ትክክል ነው እንዴ ምንጭ ለምንድን ነው ከህይወታችሁ ማትወጡች ሴትዮ ምንድነው የምታደርግላችሁ በእናንተ ህይወት ውስጥ ሀይሚ ዳኒ ጋር የመሄዷ ምክንያት ተናገረ የሷስ ብሮኬ ጋር ምን ያርመጠምጣታል ሲናገሩ ነገረኛ፣ ዝም ሲሉ ችግር። እቺ ልጅ ታዲያ ምን ታደርግ? አሁን ላይ እኮ ብቻዋን እየታገለች ያለችው እሷ ናት። ማንም የተረዳ ሰው የለም። ኦዲንስም አሁን ላይ ሀይሚን በጣም በጣም እንትን እያሏት ነው። በቃ የሆነ ጥፋቱ በሙሉ እሷ ጋ እንደሆነ አድርገው ነው የሚያስቡት። ግን አይደለም፣ እሷም ጋር እውነት አለ። ተረዷት ቢያንስ ትንሽ እንኳን ሴት የሆናችሁ እንኳን እትረዱ ሞክሩ። ሴት እንደመሆናችን መጠን እኛ ከምንወደው ሰው ምን እንፈልጋለን ምን እንጠላለን? ምን ሲያደርግልን ደስ ይለናል የሚለውን በደንብ እናስብ። ምናልባት ብሩክ ያስቡበት ላይሆን ይችላል። ይቺን ሴትዮ ያስከተላት የሚመጣው በእርግጥ ዛሬ አስከትሏት አይደለም የሚመጣው ዛሬ አስከትሏት መጥቶ አይደለም። ሃይሚ ናት የጠራቻት ግን ደግሞ መታ እሷን ሰላም ሳትል እሷን አልፋ ብሩኬ ላይ ተጠመጠመች ለምን ለማናደድ እሷን እሱ ደግሞ መቼም አተሳሚኛ ይባል መቼስ ምን ይበላት አተሳሚኛ ይባልም መቼ መታ አቅፍ አድርጋ ለዋጭሽን ቀብተሽ